ችግር ውስጥ ከገባሽ፣ ቤትሽን ጥለሽ በሚሄድሽ የመጣ ነገር እንደሆነ እወቂ። ስለዚህ የቀጣይ ነው ማለት ነው። አያያይን ፍቅር አይደለም። ምን መሰለሽ፣ ለራስሽ ኃላፊነት እንድትወስድ እያደረግኩሽ ነው። ገብቶኛል አባዬ። ግን ከዚህ በኋላ ላ ድምፄን ካልሰማ ለምን ብለህ እንዳትጠይቅ። ሬቤካ ሁላቸው ደንበኛ ማግኘት አይችሉም። መልእክቱን ያስቀምጥ እባክህ። መልሰ ደውልልኝ። ግን እኔንም ተረዳኝ። ቤተሰቤን ለመርዳት እየሞከርኩ ነው። አንተን ማጣት አልፈልግም። እወዳለሁ። ምን ተፈጠረ? እንዴት ሆንሽ? አባቴ ሊያግዘን ፍቃደኛ አይደለም። እሱን ባታስቢው ጥሩ ነው። ሬቤካ አሁኑ ኑ እንሂድ። ከእቴ ልጅ ርቄ መኖር አልፈልግም። ንገረኝ እስኪ። አልቫሮ ብዙ ነገር አድርገዋል። አሁን ግን ምን ያህል ከባድ ነገር ቢያዘ ነው? ሂድና፣ ኤድዋርዶ ያለህን ነገር አድርግ። አለቀ። ሬቤካ ችግሩ እኮ ምንድን ነው? የአንቺ ህይወት ከባድ አደጋ ላይ መሆኑን። ምን አልክ? ይኸውልሽ፣ ኤድዋርዶ አንቺን እንድገልሽ ነው ያዘዘኝ። ሬቤ እንደዛ ማድረግ አልችልም። ግን ለምንድን ነው እንደዛ ያለ? አንተም ለማድረግ አታስበውም? ለዛ ነው ከዚህ እንድንወጣ የምፈልገው። ምንም የለንም። እባክሽ የምልሽን ነገር ስሚ። ሰዎች ነው የምንሄደው። እሱ ችግር የለውም አትጨነቂ። ግን ለምንድነ ነው ኤድዋርዶ እኔ እንድሞት የፈለገው? ብዙ ሚስጥር ታውቂያለሽ። ስለዚህ ሬቤካ አንቺን እንደ አንድ ችግር ነው እናይሽ። ገባሽ? ይሄ ሊሆን አይችልም። ስሚ፣ መጥፋት አለብን ሬቤካ። ምንም አይነት ገንዘብ እኮ የለንም። ለአሁኑ በቂ ገንዘብ አለን። ከዛ በኋላ ያለውን እናስብበታለን። መስራት እንችላለን። ለራሳችን መሆን አቀተን መቤት አቤት የሚፈልግ ሰኔለ ማን ነው? እኔ ሶፊያ። እዚህ ምን? በጣም አምሮብሻል ሶፊያ። ተመሳሳይ ነገር ብልህ ደስ ይለኝ ነበር፣ ግን ደግሞ ሳይህ ያመኛል። እንደ ማፈቅሬች ታውቂያለሽ አደል? እስካሁን አንቺ ምርሳት አልቻልኩ። አብዳል ወይስ ምንድን ነው ችግር? አርዶ አሁን ላይ ስለ ብዙ ነገሮች ማውራት አለ። እሱን ከሚጌድ ጠበቃዎች ጋር መነጋገርና መጨረስ ትችላለን። አያገባኝም። እንደዛም ሆኖ አሁን ብዙ የምናወራቸው ነገሮች አሉ። አንሹ! ሶፊያ፣ አንሹ፣ አንሹ! ሬቤ አየሽ፣ አንቺን ማናገር አትፈልግም። እሺ፣ እንሂድ። አንቺን ከጎን አድርጌ ህይወቴን እንደ አዲስ መጀመር መርጣለሁ። ማን ነው መጣው? አንቺ ቃሽን ሰብስቢ። አቶ አልቫሮዝ ሩዊዝ ዲያዝ እኔ ነኝ። በጣም ጥሩ። የአሌሃንድሮ ኖሪኤጋ የአየር ትራንስፖርት አባላትን በመግደል አውሮፕላኑን በማበላሸትና የግድያ ሙከራ በማድረግ ወንጀል በሕግ ቁጥጥር ስር ውለሃል። ንጹሐን ሰዎችን የገደልኩ ምን አድርገ ነው? አልቫሮ አይ አሌሃንድሮ፣ ይህ እውነት አይደለም። ትሰማኛለህ? ማስረጃ አለኝ። ቪዲዮ እጄ ላይ ነው ያለው። እኔ ምንም አላደረግኩም። የወንድምን ትእዛዝ ሲቀበል የነበረው ሬቤካ። አንቺ ግን የሶፊያ እህት ሆነሽ ከዚህ ሰው ጋር እንዴት እንደምትኖሪ አልገባኝም። እዚህ ነገር ውስጥ አንቺ እጅ አለበት አልያንድሮ እኔ ምንም የማውቀው ነገር የለም እመቤት አንቺም እዚህ ወንጀል ላይ እጅሽ እንዳለበትና እንደሌለበት ለማጣራት ወደ ጣቢያ ትመጫለች ልቀቋት እሷ ምንም የምታውቀው ነገር አልያንድሮ እባክህ የልጅ አክስት እኮ ነኝ እባክህን እርዳኝ እሷን እሷ ልቀቋት ምንም የምታውቀው ነገር የለም አልባሮ ልክ ነው እውነቱን ነው ስለምን እያወራችሁ እንደሆን አላውቅም አንድ ዋሽትሽ ነው ሶፊያ ኤድዋርዶ ሊደፍራት እንደ እንደሞከረ ስትነግሪኝ መተሽ እንዳላምናት አድርግሽ። እማ ቤት የተወሰኑ ጥያቄዎችን ብቻ ነው የምንጠይቅሽ። አሁን መምጣት አለብሽ። እባካችሁን ለምናቸው አትሰዱኝ። እባካችሁ፣ አይለንድሮ እባክህ እርዳኝ። እባክህ ደረዳቸው በአንድ ነገር እንስናባ። ሬቤካን እዚህ ነገር ውስጥ አታስገባ። በእውነት እዚህ ነገር ውስጥ እጇ የለበትም እሷ ስለ ተፈጠሩት ነገሮች በሙሉ ምንም የምታቆም ነገር የለም። ስማይ፣ ኤድዋርዶ ላይ ያለህን ሁሉንም ማስረጃ እፈልጋለሁ። ገባ እሺ? ይህን ከዳኛው ጋር ማውራት ትችላለህ፣ ግን ለምርመራ የሚጠቅም ደህና ነገር መሆን አለብ። አለበለዚያ ግን ከአንተ ጋር ማውራቱ ጥቅም እኔ፣ እናንተ ፖሊስ ጣቢያ እናውራለን። አልቫሮ ስለ ኤድዋርዶ የሚያውቀውን ሁሉንም ነገር ከተናገረ በስተ መጨረሻ ለሠራው ሥራ ዋጋ ይከፍላል። ሉሲያ በጣም ታዝናለች። እናቴ እንደሱ አይነት ልጅ አልነበረም የሚገባት። አሁን ትክክለኛ ማንነቱን የምታውቅበት ጊዜ ምን ያልገባሽ? ለሁላችንም ትልቅ ሥራ ለመስራት እየሞከርኩ ነው። እየውልሽ ለእኛም ለሚጌልም ድርጅት በጣም የሚጠቅም ነገር። ኧረ እባክህ እኔ ላይ ካደረግከው ነገር በኋላ የማምን ይመስልሃል? አብደሃል እንዴ? እየውልሽ ተሰርቻለሁ፣ ግን ደግሞ የሚገባኝን ትምህርት ከዛ ወስጃለሁ። ያጣሁሽ አላማይን ለማሳካት ነው። ሶፊያ፣ በሕይወት ያለሽን ብቸኛና ትክክለኛ ነገር አንቺ ነሽ። አሊያንድሮ ከጎኑ ንጡኝ እያደረገ ያለውን ሁሉም ነገር ማድረግ ሳይጠበቅብኝ ፍቅርሽን አግኝቼ ነበር። ብዙ ችግር ያለብኝ ድሃ ሰው እንደሆንኩ ነግሬሽ ነበር። እንደዛም ሆኖ ከጎኔ ነበርሽ ውስጥ ያለውን ትልቁን እውነት ልንገርሽ ሶፊያ፣ ሳላጣሽ በፊት ከአሊያንድሮ ጋር የማደርገውን ውድድር ማቆም ነበረብኝ። ሶፊያ አቁም። ራስህን ከአሊያንድሮ ጋር አታወዳድር። አንተ በድለህኛል። ያደረካቸው ነገሮች ያሳፍራሉ። እባክሽን፣ ተመልሰን አንድ ላይ ብቻ ነው ሶፊያ። አሁንም ዓላማችንን ማሳካት እንችላለን። አሁንም ቢሆን በጣም ወድሻለሁ። ከዚህ ቤት አሁኑ እንውጣለን፣ የኔ ፍቅር። አይ አይ አይሁንም። ሄዶ አርገው።